ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ውዶቼ። ይሄንን ቪዲዮ ላይክ ሼር አድርጉ፣ በጣም አስፈላጊ ነገር ነው። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። እኔ አሁን ላይ መጀመሪያ እኔ በደንብ በስነስርዓት አላመንኩም ነበር፣ አሁን ግን እያመንኩኝ ነው። ምክንያቱም ለአምን የቻልኩት ደግሞ ሀይሚ በምትፖስታቸው ፖስቶች ነው እና ይሄ ምንድን ነው? ቤተሰብ አሁን ብሩኬ ሀይሚን ጥሎ ሊሄድ ነው አደለ? እንግዲህ ምንም ነገር ማልደረግ አልችልም ምናምን እያለ ነው ብሩኬ። ግን እኔ ላንተ ማጠየቅ የምፈልገው ነገር ቢኖር ሀይሚን ጥለህ የምትሄደው በዛች በአንድ ቀን ስህተት ምክንያት ነው ወይንስ ምንድን ነው? ለምን እንዴት ጥለሃት ልትሄድ ወሰንክ? እውነት ያ ከሆነ ደግሞ በጣም ከባድ ነው። ምክንያቱም እንደዛ መደረግ የለበትም ማለት ሀይሜን አንተ እንደ አራት ልጆች እናት ነው አደለ መታያት፣ እንደዛም ነው የምትለው። ነገር ግን የአራት ልጆች እናት ስትሆን፣ አንድ ሴት ልጅ ለባሏ በማንኛውም ቦታ ልክ እንደ ማናጀር በእሱ በሚሄድበት ቦታ እሱ በሚሄድበት አገር ተከትላ የመሄድ ግዴታ አለባት ምክንያቱም ሴቶች ትንኮሳ ሊያደርጉ ይችላሉ ምናምን ነገር። ስለዚህ ሀይሚዬን ጥለህ ባትሄድ አሪፍ ነው። ወደ ሀይሚዬ ፖስት ልግባ። ውዶቼ፣ ተስፋ አልቆርጥም ግን የምንም ነገር ጉጉት የለኝም ብላለች። እኔም ይሄንን ፖስት አይቼ ስለደነገጥኩኝና ይሄ ነገር የምር ነው እንዴ ብሩኬ ጥሎ ሀይሚ ሊሄድ ነው እንዴ ብዬ በጣም ደነገጥኩኝ። ምክንያቱም ሀይሚ በዚ ደረጃ ስላመነች ስለሰማት ያኒ ስለከፋት ምናምን ነገር ነው ይህን የፖስተቹ እንጂ ዝምብላት ፖስትም ነበረ። እና ብሩኬ ሀይሚን ጥለ የትን ቦታ ባትሄድ ጥሩ ነው። ይዘሂድ ይዘሂድ ጥሎ መሄድ አያስፈልግም። ሆኖቴን ነው እና ምናልባት እኛን ሰፕራይዝ ልታደርገን ነው ወይስ ፕራንክ ልታደርገን ነው ወይስ ሀይሚን ፕራንክ ልታረጋት ነው አልገባንም። ብሩኬ ኦዲየንስን የምትወድ የምታከብር ከሆነ ኦዲንስ ደግሞ አብዛኛው የሀይሚን ደስታ ስለሚፈልግ ሀይሚን ይዛት ሂድ ነው ማለት የምንፈልገው እና ሀይሚ በዚህ ደረጃ ተጨንቃ አዝና ማየት ተከፍታ ማየት አንፈልግም። እንድትከፋመ አንፈልግም። ሲጀመርም ማለት ነው ሀይሚ ከአንተ ጋር መሆኗ የሚያስደስታት ነገር ከሆነ ይሄንን የማድረግ ደግሞ ግዴታ አለክ ማለት ነው፣ ብሩኬ ተስፋ መስጠት ወይንም ማጓጓት ብቻ አይደለም ለሰው ልጅ ጠቃሚ ሆኖ የሚገኘው የምናጓጓቸውን ተስፋ የምንሰጣቸውን ነገር እውን አድርገን በተግባር ማሳየት ሁላ ግድ ይለናል። ለምንወዳቸው ሰዎች ተስፋን ወይንም ማጓጓትን ያልሆነ ተስፋን መስጠት ብቻ ሳይሆን ያንን ተስፋ የሰጠናቸውን ነገር በተግባር ማሳየት አለብን። እናማ ምንድን ነው እያልኩ ያሉትኝ የአራት ልጆቼ እናት የምትላትን ሴት ግድ እሷ አብራ መሄድዋ ከአንተ ጋር የሚያስደስታት ከሆነ ይዘህ የመሄድ ደግሞ ግዴታ አለ ነው እያልኩ ያሉትኝ። አንዷ ደግሞ ሰገጤ ጠንፌ ምናለች መሰላችሁ? ብሩኬ ወደ ዱባይ ሊመጣ ነው። እኔና እሱ ደግሞ እንገናኛለን። ያቺ ሀይሚ የምትሏት ደግሞ ምናምን አለች። አንቺ ቅርምፉ ድራስ ማለት ነው። አንቺ ያቺ ሀይሚ የምትሏት አትበይ። ሲጀመር በስነ ስርዓት ሀይሚዬ፣ ሀይሚነት ብለሽ አውሪ። ያቺ ሀይሚ የምትሏት አትበይ። ያቺ የምትባል ሴት አደለችም ሲጀመር ሀይሚ በአንቺ አፍ ማለት ነው። አንቺ የብሩኬ ጥማት ካለብሽ እዛው ከሱ ጋር ጥማትሽን ተወጪ። ሌላው ነገር እዝህ መተሽ ሀይሚን ጀጅ የማድረግ ዲስሪስፔክት የማድረጉ መብት ሞራንም የለሽም። እንዳንቺ አይነቱ ጀዝባ ነው ሀይሚ ላይ አፉን እየከፈተ ያስቸግረው ማለት ነው። የሆነ አሌለ አንድ እርምጃ ያክል ሀይሚን መሆን የማትችሉ ሰዎች ደግማችሁ ደግማችሁ ብትጨፈለቁ እንኳን ሃይሚን መሆን የማትችሉ ሰዎች ተነስታችሁ ሃይሚን ያፋችሁን ስትከፍቱ ይገርመኛል። በመጀመሪያ እንደ ሀይሚ ጭንቅላታችሁን እንዲሰራ አድርጉት፣ እዘዙት። እኔ ሀይሚን ለምን እንደምወዳት ልንገራችሁ ጋይስ። ሀይሚ በጣም በጣም በጣም ትልቅ የሆነ ጭንቅላት አላት። አመለካከቷ ምናምን ያ ነው። እኔ የገዛኝ በጣም በጣም አሌለ ሚዛናዊ አርጋ ነው የምታስበው። የሰው ነገር የማትፈልግ ባላት የምትኮራ በቃ አሌለ የሰው ጉዳት የሚገባት በጣም አሳቢ የሆነች ሰው ናት። በዚህ እድሜዋ ማለት ነው። እና የሰው መለወጥ የሚያስደስታት፣ የሰው እድገት የሚያስደስታት ለኒ ለኔ የማትል ራስ ወዳድ ያልሆነች ወጣት ብዙ ነገር የሚጠብቃት ያ ሁሉ በአጠቃላይ ተደምሮ ነው። እኔ ንግዛኝ እና አንዳንድ ወልካፎች ወንድን ማፍቀር ማለት ብሩኬን ማፍቀር ብቻ ነው የሚታያችሁ። ነገር ግን ብሩኬን እንደሞ ስታፈቅሩ ሃይሚን ዲስሬስፔክት እያደረጋችሁ ሳይሆን ምንም ነገር እጃችሁን ሳታነካኩ ከሀይሚ ጋር አፋችሁንም እንደዛው ሳታነካኩ ዝም ብላችሁ አፍቀሩ። ሃይሜ ላይ አፋችሁን እየከፈታችሁ ግን የማፍቀር ምናምን ምናምን፣ ይሄ እንደዚ አይነት አታውሩ፣ አታውሩ። ሂጂ አግኝ ሊመጣልሽ ነው ሲጀመር ማለት ነው። ያቺኛዋ ጠንፌ ደግሞ ዛሬ ከእሱ ጋር ተከትላ ላይብ ገባች። ያቺ ሰባራ አሮጊት ማለት ነው። እሱ በሄደበት ተከትላለት ሞት ነው እንዴ? እችማ አንድ ቀን በገመድ ራሷን አንቃ የምትሰቅል ይመስለኛል። ይቺ ትልቅ የዋ ሴትዮ ጠንፌ አሮጊቷ ማለት ነው። ምን አይ ምን ትከታተያለሽ? ከሱ ጋር አንቺ እኮ እናቱ ነሽ። ልጆቹን ለምን አትለቂያቸውም? ለምን እጅሽን ከሀይሚ ላይ አታነሽም? ሀይሚ እንደዚህ አይነት የተስፋ መቁረጥ ምልክቶች፣ እንደዚህ አይነት ፖስት እንድት ፖስት የምታደርጊያት ራሱ አንደኛው ጠንፊ አንቺ ነሽ። ሀይሚ ደግሞ ለማንንም ጆሮ አትስጪ። ለአንቺ አለው እንጀራ አይሻግትም መቼም ቢሆን ማለት ነው እና አንቺ ደግሞ ጠንካራ ሰው ነሽ። ስለዚህ የማንንም ወሬ አትስሚ። ማንም የፈለገውን ነገር ማለት ይችላል። ብሩኬ ልክ አንቺ ለብሩኬ ትልቅ ቦታና ፍቅር አክብሮት እንዳለሽ ሁሉ ብሩኬም ለአንቺ እንደዛው ፍቅር አክብሮት ካለው የትም ቦታ ጥሎሽ አይሄድም፣ እርግጠኛ እንተማመንበታለን። ነገር ግን ያ ደግሞ አንቺ የሰጥሽው ፍቅርና ቦታ ከሌለው አይኖ ጥሎሽ ይሄዳል። ይው ነው በቃ። ላይክ ሼር አድርጉ። እነ ጠንፊዎች የሆነ ነገር በተፈጠረ ቁጥር እኛው አትበሉ፣ ሀይሚል አፋችሁን አክትክፈቱ። አፋችሁን ዘግታችሁ እዛው ተቀመጡ። ይሄን ነው ማለት ምፈልገው። አይ ካላችሁ ደግሞ ታጠባላችሁ፣ ትሰጣላችሁም ታመጣላችሁ።